ትኖር መህሌትም አትገኝም ነበር፣ ወንድሟም አይገኝም ነበረ። ያው ጓደኛው ያው ጓደኛው ቃሊናት የምትባለው ቃሊናት የምትባለው ያው አብሮ አዳጊ ናቸው። እንዴት እንዳሳለፉት በፊት ያው ታቃላቸው ተማሞች ምናምን ሲሆን ያው ጓደኛው ከእህት የበለጠ ነው ማለት ነው። አንዳንድ ጓደኛው ከእህት የበለጠ ነው ማለት ነው። እና እንደዚህ እየሆኑ አንድ ላይ ሆኖ ብዙ ነገር አሳልፈው ነበረ። እና እሷም ያለችበት ቦታ የጠቆመችው ቃሊ ናት። ወንድሟም ያለበት ቦታ የጠቆመችው ቃሊ ናት ማለት ነው። እና በነገራችን ላይ ቃሊ በጣም እናመሰግንሻለን። እነዚህ ልጆች ከነዚህ አንጥቶች ተጥሩ ተመልካም ሰዎች ተጨመርሻቸው ከልብ ነው እናመሰግንሽ ማለት ነው። ያው አሁን ቃልዬ ደግሞ በጣም ብዙ ነገር ደርሶባታል። አቶ መስፍን እንግዲህ ማስፈራሪያ ሰጥቷታል። ልጆቹ ስለጠቆመች ያሉበት ቦታ ስለጠቆመች፣ ለምን ጠቆምሽ ብሎ በብዙ ማስፈራሪያ ተስራዋን አፈናቅሯታል። ቤቱንም ያው ሌላ ቦታ ነው ቤት መሄደች ሲለቁም ብዙ ነገር እያረጓት ነው ተስራዋን ማለት ነው። የማህሌት ደግሞ ብዙ ነገር ነው እንግዲህ ስጦታ አብርክታላታለች። ስራዋንም አቋርጣ ነበር። ስራውንም እንዲጀምር ቤት ስራዬን እንዲከፍልላት ሁሉም ቃል ገብታለች ማለት ነው። እና በጣም እንጃ እኔ ደስ ብሎኛል ማለት ነው። እና መስሎናት መስሎ የሚባል ሰውዬ በጣም ንጃ ምን አይነት ሰውየ እንደሆነ ብቻ አላህ ይወቀው ማለት ነው። እንደዚህ አይነት ሰውዬ አይቼም አላውቅም ማለት ነው። ለምን የሆነ በቃ ይሄ ሰው አይደለም አውሬ ነው አውሬ ማለት ነው። ስንት ሰው አሰቃየ ስንት ሰው ነው እያገደው በብር የሸጠ ማለት የሰው ልጅ እኮ ብር ምንም ጥቅም የለውም የሰው ልጅ ሰላም ፍቅር አንድነት ሲኖር ነው ብር እኮ ምንም አይሰራም ሰላም ከሌለ ብር ካለ ምን ያደርግልሃል ዋናው የሰው ልጅ በሰላም ኑሮ ፍቅር አንድነት ኑሮት ነው ብር ቢኖርም ከዛ ሰው ተካፍለህ ትበላለህ ደስ ይላል ማለት ነው ነገ እኮ ጥለኸው ትሄዳለህ ግን እኛ እዚህ እኮ ጥለነው አንድ ይዘነው የምንሄደው አንድ ነገር ብቻ ነው ይዘነው የምንሄደው ማለት ነው። እና ያቺን ነገር ለምንድን ነው ለምንድን ነው ማሳመር የለብሽም፣ ከምንድን ነው ጥሩ ነገር ማናረገው? ለምንድን ነው ጥሩ ነገር ማናረገው? እና እኔ እንጃ ልቦና ይስጥ ማለት ነው። አንተ ሰው አትመስለኝም፣ የሆነ ነገር ነው። ሰውማ አትመስለኝ። ሰው ብትሆንማ ሆድህ ይራራ ነበረ። ልጆች አለ፣ ሆድህ ይራራ ነበረ። ሆድህን አይራራ መሰለኝ፣ ልጅ እያንገላታ፣ ወንድ ልጅ ወንድ ልጅ ቸግሮት ታቃለ። እንግዲህ ደብር የሸጥፋቸው ይሄ ሁሉ ማለት ነው። በጣም ነው የሚገርመው። በጣም ነው ወላሂ የሚያስጠላው ማለት ነው። እና አልሐምድሊላ ማህሌትም እንኳን ደስ አለሽ ማለት ነው። ቃልዬ ደግሞ ከልብ ነው የምናመሰግነው። የኔ ቀን እህት ክበርልን ማለት ነው። ስራሽንም ስራውንም እውነት እንግዲህ ይህን አክል አይተሻታል መህዬ ማለት ነው። እንደዚህ ተጓድታ ምን ብላ እንግዲህ ህልና ፍልናናዎች እነዚህ ልጆች የተገኙት ማለት ነው። እን ትኖሪ ባታይ ማንም ሊያውቃቸዋል ነበረ እና አልሐምድላ እውነት በጣም ደስ ብሎናል። እና አብሽር እንደሚያስፈራራሽም ተናግረሻል እንግዲህ አይዞ አይዞሽ፣ የሰው ልጅ ማያልፈው ነገር የለም ሁሉም ያልፋል። አን ብቻ መልካም ነትሽ ብቻ መልካም ነገር አስቤ ብቻ መልካም ከሆኑች ብዙ ነገር ያልፋል ማለት ነው። እና መስፍንም ያው አሁን ደርሶበት ነው ደረሰበት። ያው ትንሽ ጊዜ ነው የቀረው። እንግዲህ አሁን በእናንተ እጅ ሊገባ ነው ይሆናል። እንግዲህ ያ እነ ዘላለም ጠፍተዋል። እሱን እንግዲህ ይዞ ይቀርባሉ ብለን ተስፋ እናደርጋለን፣ እንጠብቃለን በአክብሮት ማለት ነው። እንግዲህ አሁንማ ሞቱ። ሰዎች ይማማሉት እኛ ደግሞ የተሰደደን ነው ማለት ነው። ምክንያቱም ግብ ያደረገ ሰው አይቀመጥም። አንድ ጊዜ ያጋልጠዋል ማለት ነው እና ሲጋለጥ ነው ማለት ነው። ብዙ ወንጀሎች ተይዘዋል፣ ነገር የሚሰሩ ሁሉ ስለተያዙ አሁንም ይሄ ልጅ በእናትህ እጅ መግባት አይቀርም ማለት ነው። በጣም ደግሞ እርኩስ ሰው የተረገመ ሰውዬ ሆነ እንግዲህ ጠቦበታል መንገዱ ማለት ነው። አንዴ ከሀገር ውጭ ነው ይባላል፣ ከሀገር ውጭ ነው ይባላል፣ አንዴ ሊወጣ ነው ይባላል፣ ይወጣ ሁሉ ነው እና ቤተሰቦች እኔ ደግሞ አንድ ላይ መሆን አልፈልግም እንጂ ጭራሽ በጣም ይመጣል። በጣም ነው ደስ ያለኝ ማለት ነው እኔ እና በቃ በጣም ነው የተደሰትኩት ማለት ነው። ይህን ሐኪም ደርሶባት ከሀገርንስ ከውጭ ሀገር እንድትታከም የተደረገላት እና አሁን ደግሞ እንደዚህ አምሮባት ሳይ በጣም ነው ደስ ያለኝ። እንግዲህ የመስል አይን ይደፈን ማለት ነው፣ ጠላትሽ ይደፈን እንደዚህ ማለት ነው። እንግዲህ አምሮብሻል ማለት ነው። እነ ሉሉ፣ እነ ዘላለ፣ እነ እስር ቤተሰቦች ከልብ ነው የምናመሰግነው። እውነት ሙቀት ነው ሳትሉ ዝናብ ሳትሉ። ጨለማ ነው ሳትሎ የሄዳችሁ የፈለጋችሁ ይህን ተሰው ሊገላችሁ የፈለጋችሁ ምን ያላችሁ ምንም ቢሆን ልጆቹን አስተርባችኋል ማለት ነው፣ እና ከልብ ነው የሚመሰግነው። እንደዚህ መልካም መልካም ጀግና ናቸው፣ እና ጀግና ማለት ነው። እና ቤተሰቦች ከወደዳችሁ ስለምታደርጓቸው ያሳመስጋታችሁ ሰው ያስቀምጡ በሌላ